ከዳኒ ጋር ያክል ምንድን ነው? ከዳኒ ጋር ዳኒ ነፍስ እኮ አልገደለም። ወደድኩሽ ነው እንጂ ያለው ነፍስ አልገደለም። በሰዓቱ በዳኒ በጣም ተናድጄ ነበር። አብዛኞቻችሁ ግን አሁን ላይ በጣም አናደዳችሁን። በተለይ በትናንት ነው በሚደርሰኝ መልእክት በጓደኞቼ በምናምን የምትልኩት መልእክት በጣም ነው የሚደብረው። እናቴ አትጥላኝ ወይ አባቴ አይጥላኝ እግዚአብሔር አይጥላኝ እንጂ እውድሽ ነበረ ጠላዎች ምን አገባኝ? የሰው ልጅ እኮ ይቀየራል። ትናንት እንደዚህ አልነበርሽም፣ ዛሬ በጣም ተቀይርሻል። የሰው ልጅ ትናንት በረገጠበት ጫማ ዛሬ አይረግጥም። የእግሩ ሳይዝ እንኳን ይጨምራል። አምና የለበስኩትን ልብስ ዘንድሮ አለብሰውም። አብዛኞቻችሁ ታውቃላችሁ። ከዚህ በፊት የሰጠኝን ዛሬ መልስለታለሁ ማለት ነው። ምክንያቱም እኔ በሁለት አመት መታሰር አልፈልግም። አይታወስም እኮ ለሱ የተሰጠ ነገር እኮ ምን ይዛል? ስጦታ ነዋ። ንቀት ነው? ንቀት አይደለም፣ አስፈላጊ ስላልሆነ ነው። አልቀበልሽም። ና ስጦታው በጣም ንቀት ነው። እንዴት ነው የማትቀበልኝ? ይሄ በጣም ይደብር ነው። አመሰግናለሁ። በጣም ክብረ ቢሰንሽ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናቸው ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ሆኑ ለማለት ይፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። እውነት ለመናገር ዛሬ በጣም ቅር ብሎኛ። ዛሬ ሩታና አብርሽ ታርቆ ሰላም ወርዶ ይመጣሉ ብዬ ነበረ። እንግዲህ ሲጠብቃቸው ሲጠብቃቸው አልመጡም። እውነት ለመናገር በጣም ቅር ብሎኛል። አብርሽ ደግሞ በቲክቶክ መጥቶ ነበረ የሆነ ሙዚቃ እንግዲህ ተከፍቶ ምናምን ነው በነገራችን ላይ የመጣ። ስለዚህ ምንም ማድረግ አይቻልም። ጥፋት እከናውቃ ከሁን በኋላ ትማራለ ብዬ አስባለሁ አብርሽ ማለት ነው። እና አይዞክ፣ አትከፋ፣ ሩታዬቱ አትሄድም። ስለዚህ የራስክ ጥፋት ስለሆነ ከሁን በኋላ ተስተካከላ። ሩታዬም ደግሞ በእርግጠኝነት ነገሮቹን አስተካከላችሁ አንድ ላይ እንደምትመጡልን ተስፋ እናደርጋለን። ዛሬ ስለቀራችሁብን በጣም ደብሮኛል፣ እውነቱን ለመናገር ማለት ነው። ቤተሰብ በጣም ነው የሚያስጣለው፣ ምክንያቱም ሁሌ ስለለመዳ የምትወዱ ሰው ሲጠፋ በጣም ይደብራል። ስለዚህ ዛሬ ስለቀሩ በጣም ቅር ብሎኛል። ለምን እንደሆነ አላውቅም ደብሮኛል ለማንኛውም እግዚአብሔር በያላችሁበት የጠብቃችሁ ነው ምሎ ሩታ ደግሞ እግዚአብሔር የጠብቅ ሽኔ ቆንጆ ዛሬ ስለጠፋሽብን ስለቀራሽብን በጣም ደብሮኝ ነው እውነት ለመናገር ማለት ነው። እና በእርግጠኝነት ጋሽ ደግሞ ወደ ቡታጀራ ካልሄደ ነገሮቹ ይስተካከላለ ብዬ አምናለሁ። አርሽም ደግሞ ከጥፋትክ ወደ ትክክለኛ መንገድ እንደምትመጣ ተስፋ አደርጋለሁ። ስለዚህ ከሁን በኋላ እኮ ልጅነት የለም። ወደ ትዳር ከገባ በኋላ ወደዚህ መነቃነቅ የለም። ትዳሪ የመሰለ ነገር የለም እና ወደዛ ማዘላዘል ምንም አይሰራም። በትዳራችሁ መሀል ውስጥ ማለት ነው እና በሩታ በኮ ሳይሆን በአንቴ በኩል ነው ነገሮቹ እንደዚህ የሰፋ የሰፋ ትልቅ ቦታ የደረሰ ማለት ነው። በጣም ቀላል ነገር ነበረ። ለሩታ ጊዜ ስትሰጣ ነበረ። በዛ ሰዓት በዛ ሰዓት ወጣ ነገሮቹ ለመፈታት ብትሞክረ ይህ ሁሉ ነገሮች እንደዚህ እስከዚህ ድረስ አይሄዱም ነበረ አንዳንዴ ከጥፋታቸውም ትማራላችሁ ብዬ አምናለሁ። የአብርሽን ጥፋት አይታችሁ ብዙዎቹ ትማራላችሁ። እውነቴ ነው የምላችሁ። ስለዚህ ምን አይነት አክል እንደሚጎዳችሁ፣ ምን አይነት አክል እንደምትጎዱ ማየት ነው። አሁን አሁን ላይ ምንድን ነው የተጎዳችሁ ያለችው ሩታ ናት። ለምን አብርሽ በጠፋ ምክንያት ነው ሩታ እንግዲህ ከቤት ወጣ ሌላ ታሪክ ውስጥ የገቡ አሁን ላይ ማለት ነው። እና ይህ ነገር እኔ የፈሮ አመሮታ ቤተሰብ ጋናት ያለችው አሁንም ሌላ ጸብ እንዳይፈጠር ነው የምፈረው። እንግዲህ ፈጣሪ ሰላሙን ያምጣላችሁ። በጣም ከባድ ነው። እውነቴ ነው ምላችሁ። እንግዲህ ሁሉም ነገር ሰላም ይሆናል ብዬ ተስፋ አደርጋለሁ። ብዙ አታስቡ፣ ብዙ አትጨናነቁ። ሩቴ ደግሞ የኔ ጣም በላል ማለት ነው የኔ ጀግና ሴት ማለት ነው ለማንም ሰው ማትበገር የኔ የኔ የኔ ጠንካራ ሴት ብዬሻለሁ ወደፊት ለማንም ወሬ አትስጭ ሩቴ የኔ ቆንጆ ራስሽን ጠብቂ ፈጣሪ ባለሽበት ፈጣሪ እየጠብቅሽ ነው ምልሽ መልካም ምኞቴ እመኛለሻለሁ የኔ ቆንጆ በእርግጠኝነት ደግሞ ነገ በአዲስ ቪዲዮ እንደምትመጡልን ተስፋ እናደርጋለን። መልካም ዜና ለሁላችን ነው የሚያሰማን መልካም ቪዲዮ እንጠብቃቸዋለን። ዛሬ ስለቀራችሁብን በጣም ደብሮኝ እውነት የምትወዱ በቃ የምትወዱ ሰዎች ስትጠፉ እንዴት እንደሚያስጠለው ሚዲዮ ደስ አይሉም ቤተሰብ። ስለዚህ በመልካም ነገር እንደምትመጡልን ተስፋ እናደርጋለን። የእናንተ መለያየት ማንም አይፈልግም፣ የእናንተ መጣላት ማንም አይፈልግም። ስለዚህ ለጠላቶች መንገድ ባትሰጡ በሰላም ብትመጡ ታርቃችሁ ታርቀናል ብላችሁ እኛንም መታችሁ ሰርፕራይዝ ብታደርጉን ደስ ይለኛል። እውነት ለመናገር ማለት ነውእና ለማንኛውም መልካም ዜና እንሰማለን ቤተሰብ። አብርሽም ደግሞ በቲክቶክ መጥተዋል። በእርግጥ የሆነ ሙዚቃ ብቻ ያላቀ ለማን እንደሆነ ያላቀው ተከፍቷል። እሱ እንግዲህ ነገሮችን ከሁን በኋላ ትማራለ። ሩታ ከቤት ሲታጣ ምን እንደተሰማ ከሁን በኋላ ለአንተ ትምህርት ነው ብዬ ነው ማስቡ። አንዳንዴ ጥሩ ነው ብዬ አምናለሁ። ቤተሰብ እንደዚህ ፈተና ሲበዛባችሁ ነገሮቹ ለበጎ ነው ከዚህ የለጠ እኮ ከዚህ በላይ ብዙ ነገሮችን አልፎኮን የመጡ ሩታና አብርሽ ማለት ነው። ይህ በጣም ትንሽ ነገር ነበረ። ለምን ነገሮችን ሁለቱም መነጋገር አለባችሁ። ችግሩ ከሩታ ጋር ሳይሆን ከአብርሽ ነው። ስለዚህ ከጥፋት እንክትማር አለብኝ ብዬ አምናለሁ። እውነቴ ነው ምናችው። ለሁሉም ሰው ያስተምራል። ስለዚህ ሶስተኛ ሰው በማላችሁ የዶሮ ፍቅረኛ ብትሆነ የዶሮ ኤክስም ብትሆነ በማላችሁ ሌላ ሰው ሲመጣ ምን ያክል እንደሚጎዳ ምን አይነት አክል ክፍተት እንደሚገባ ትማራላችሁ ብዬ አምናለሁ። በእርግጥ ስለዚህ የሮታ ወድም የሮታ ወድም የጋፋ ነው። እንግዲህ የኔ ወርጉዚ ሮቲዬ የኔ ቆንጆ ፈጣሪ እንግዲህ ባለሽበት ይጠብቅሽ። ነው ምልሽ መልካም ምኞቴ ነው ወነቴ ነው ምላቹ። እና ብቻ ምን እንደምል አላቅም። ቤተሰብ ያርብሽና የሮታ ደስታ ነው ምፈልገው። የምሬ ነው ምላቹ ሁለቱ እንዳይ ላይ አልፈልግም። ሁለቱም ከዚህ በለጠ ብዙ ነገሮችን ማሳለፈው እኮ ትንሽ ነገር ነበረ፣ ግን ምን ታደርጋላችሁ? ነገሮቹ እንደምታስቡ አይሆኑም ማለት ነው። ሌላ ነገር ደግሞ እንግዲህ ዛሬ በሁለት ቪዲዮን የመጣው በእርግጥ እውነት ለመናገር ማለት ነው። ዛሬ እንግዲህ ሀይሚ በራሷ ቤት መታ ነበረች። ከዚህ በፊት ብሮኬ ይኸው ስልክ አይፎን ገዝቶ ለሃይሚ ስጦታ መቶ ሺ ስትገባ ነው ወይስ መቶ ሀምሳ ሺ አሁ፣ መቶ ሀምሳ ሺ ነው መሰለ፣ ስትገባ ነው ለሀይሚ ስጦታ የገዛላት ስልክ ማለት ነው። ዛሬ ሀይሚ እንግዲህ ስጦታ እሱ ከዚህ በፊት ስጦታ የሰጠኝ ስልክ ለማለስላት ስጦታ እኳ አይመለሱም። በእውነት ሀይሚ ግን ምን እንደነካሽ አላቅም። እንግዲህ ብዙ ሰው እንደ ተናደደብሽ ብዙ ሰው እንደ ተናገረብሽ፣ ሁሉም ሰው እውነት በጣም የተናደዱበት ለሀይሚ ማለት ነው። እሷም በጊዜ ተናድጄ ነበረ ጨራሼ ምን አለችው? በጣም የተናደርኩባችሁ እኔ እኔም ተናድጄ ነበረ። እንዴት እንደዚህ ታድርጉኛላችሁ ምናምን ብላ በጣም ብዙ ነገር ተናግራ ነበረች። እንግዲህ ሀይሚ ሌላ ሌላ ሰው ሆና ነው የመጣች ሆናል ለመናገር አሁን ላይ ማለት ነው። እና ሀይሚ በዚህ ልክ ጥሩ አይሆንም ሁሉም ነገር ማለት ነው። እውነቴ ነው ምለሽ፣ ወደ ራስሽ ትንሽ አስበሽ ብትመለሽ መልካም ነው። ተመልካሽን የምትወድ የሚወዱሽን ተመልካሽን ባታጪ የጥሩ ነው ብዬ አስባለሁ። አሁን ተመልካች ላይም ብዙ ነገር ተናግረሻል። በእርግጥ ስጦታ የተሰጣሽ ስጦታ አይመለስም። የትኛውም አገር አይተን አናቅም ለመናገር ብዙ ነገር መጥፎም፣ በመጥፎም፣ በጥሩም፣ በደስታም ብዙ ነገር አንድ ላይ እያሳለፋችሁ አንቺና ብሩኬ ናችሁ። ስለዚህ ብዙ ነገር አሳልፋቸዋል። ስለዚህ የተሰጣሽ ስጦታ እንዴት ነው የምትመልሽ? የትኛው ሀገር ሰምተን አናቅም። በጣም ትልቅ ጥፋት አጥፍተሻል ማለት ነው ሀይሚ። እና የሰው ወሬ ሰምተሽ የሰው ወሬ ሰምተሽ ስጦታ መመለስ አለብኝ ካልሽው ተሰስተሻል አይባልም፣ አይደረግም ስጀመርም በጣም የሚደብር ድርጊት ነው ብዬ ነው የማስበው። ግን ለአሁኑ ምንም አይመስለሽው፣ በደንብ ቆም ብለሽ ስታስብ ስትረጂ ነገሮቹ ይጸጽተሻል። ግን ብሮኬ፣ እንደዚህ ባታደርጊ መልካም ነው ብዬ አስባለሁ። ወንድ ልጅ ነው፣ እውነቴ ነው ምለሽ እንደ ብሮኬ ትዕግስተኛ ሰው አላየ። ሀይሚ፣ ይበቃሻል። በጣም ልካለፍሽ ማለት ነው። እኛ እንወድሻለን፣ ማንም አይጠላሽም። የምሬ ነው የምልሽ ግን አሁን ያለሽ መንገድ አሁን ያለሽበት መንገድ ጥሩ አይደለም፣ ላንቺም ይሄ ለወደፊትሽ ለአሁኑም ጥሩ አይመጣልሽም። ገባሽ ብሮኬ? በዚህ ልክ እንደዚህ ባታደርጊ መልካም ነው። እንግዲህ ብሮኬ በጣም የተናደደበት እንዴት እኔ የሰጠዎች ስጦታ ተመልሰሽ ታመጣኛለሽ? እኔ ልቀበልብሽ እኔ ካንቺ ልቀበል ይመስልሻ እንዴት አድርገ ልቀበልሽ? የተሰጠውሽ ስጦታ ነው። እንዴት ነው ስጦታ የምትመልሽልኝ እያለት ነበረ። በጣም ነውር ነው። የትኛው ሀገር ስጦታ አይመለሱም? የተሰጣቸው ስጦታ አይመለሱም። ከፈለግሹ ሽጪ፣ የፈለግሹን ጣይ ያለ ነበረ ብሩኬ ማለት ነው። እና ብሩኬ ትክክል ነው። ስለዚህ ሀይሚ ጥፋተኛነች ብዬ ነው ማምነው። ባክሽ ወደ ራስሽ ተመለሽ። እኔ የድሮ ሀይሚ የለውም። ብዙ ሰው እንደዚህ እንደዚህ ያላችሁ አትውደዱኝ ብላለች እንግዲህ ለተመልካችም እንግዲህ እየተቆጣች እንግዲህ ምላሽ ሰጣለች ዛሬ ማለት ነው እና ቤተሰቦችን የፈለጋችሁን አድርጉ ግን የሌላ ቤተሰብ እንደዚህ አታደርጉ፣ በኔ ምክንያት እንዳትዘቀዘቁ ምናምን እያለች ነበረች። የኔም ቤተሰቦች እንደፈለጋችሁ ማድረግ ትችላላችሁ፣ ስለዚህ ያልሆነ የሆነም ወደ እኔ አትልቁብኝ ብላለች። ሀይሚ ዛሬ እንግዲህ መልስም ሰታለች፣ ለተመልካችም ተኮታለች። እንግዲህ ሀይሚ ባክሽ ወደ ራስሽ ተመለሽ። የምር የሚወዱሽን ሰው አታጭይ። ብሩኬ ላንቺ መልካም ልጅ ነው። እውነት አንድ ላይ እየበላችሁ አንድ ላይ እየጠጣችሁ ጥሩ ጊዜ እያሳለፋችሁን ጊዜ እንዴት ትረሳለሽ? እንዴት እንደዚህ ልትወስኚ ቻልሽ? እኔ ይገረምኝ። ይሄ ነው ብቻ ይደብራል። እግዚአብሔር የእናንተ ሰላም ይመልስላቸው። ለእናንተም እንግዲህ ዩቱበሮች ጠቅላላ ጤነኛ ሰው የለም አሁን ላይ ማለት ነው። እውነት ሁሉም ቦታ ስትሄዱ ደና የለም። ሁሉም ጭቅጭቅ ናቸው አሁን እንዶ ሰሞኑ ይሻላል ሁሉም አንዳንድ ዩትዩበሮች ባለትዳሮች የታረቁ ነው እና እና እንግዲህ አሁን የሀይሚና የብሩክ የሩታ ያሮች ነገር ነው አሁን እያሳስበን ሁሉም ይታረቃሉ ብዬ አስባለሁ ሀይሚ ባክሽ ወደ ራስሽ ተመለሽ እውነት ብሩክን አታስከፊ ጥሩ ንግግርሽ ጥሩ ላይ አይደለም በንግግርሽ ደስ አይልም ጥሩ ላይ አይደለሽውም ማለት ነውና እባክሽ ወደ ራሽ ተመለሺ እንደዚህ ባትሆኝ መልካም ነው ብዬ አስባለሁ የዛሬ ቪዲዮ ይህን ይመስላል ቤተሰቦቼ ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ቤተሰብ ሆኑ ለማለት ፈልጋለሁ